አወዛጋቢው የሙዚቀኛ አንዱ አለም ጎሳ ባለቤት ህልፈት ህይወት ጠንካሯና ወጣቷ ሞዴል ቀነኔ አዱኛ የሞቷ መንስኤ ከባለቤቷ አንዱ አለምጎሳ ጋርም ያለው አለመግባባት እንደሆነ እየተነገረ ህይወቷ በዘጠኝ ሰዓት ያለፈው ቀነኔ የመጀመሪያ የሞቷ መንስኤ ተብሎ የተጠረጠረው ተወዳጁ የኦሮሞ ሙዚቃ አቀንቃኝ ተጠርጥሮ የቀነኔ ምርመራ ወደ ተካሄደው ያኔት ሆስፒታል በፖሊስ ተይዞ መወሰዱን መረጃዎች ደርሰውናል። የቀነኔ ህልፈት ህይወትን ተከትሎም በነገው ዕለት የቀብር ስነ ስርዓቷ እንደሚፈጽምም ተነግሯል። በዚህ ጉዳይ ሌሎች ሰፋ ያሉ መረጃዎችንም ይዘናል። በነገው ዕለት ቀብሯ የሚፈጸመው ቀነኔ ውልደቷ አረርጌ ቢሆንም በአሰላ የቀብር ስነ ስርዓቷ ቤተሰቦቿ ወዳጅ ዘመድ በተገኘበት እንደሚፈጽምም ተነግሯል። በጉዳዩ ላይ ዝርዝሩን አካተናል። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያለን ወቅታዊ የሆኑ መረጃዎችን እንሆ በመረጃ እሳታችን ይዘን ተገኝተናል። ታዲያ ወደ ዛሬ አሳዛኙ ክስተት ወደ ሆነው መረጃችን ስናልፍ ወጣቷ ፍልቅልቋ ሞዴል አሟሟቷ ብዙዎችን ያስደነገጠ ሆኗል። የታዋቂው ኦሮሞኛ ሙዚቃ ቀንቃኝ የድምፀ አንዱዓለም ጎሳ ባለቤት ሞዴል ቀነኒ አዱኛ በቲክቶክ የማህበራዊ ድረገጽ ላይ ደስተኛ ሆና በመጨፈር ቪዲዮ አጋርታ እስጎዳኛው ያሸለበችው። ብዙ ያለመች ወጣት ቀነኒ አሟሟታ አሁንም ብዙ እየተባለ ነው። ነገር ግን ፖሊስ ይህ ነው ብሎ ይዞ ወጣው መረጃ የለም። ፖሊስ በማጣራት ላይ ነኝ ቢልም በአሁን ሰዓት ከቀነኒ አሟሟት ጋር ተያይዞ መረጃዎችም እየወጡ ይገኛሉ። ታዲያ ለሞቷ የመጀመሪያ ተጠርጣሪ የሆነው የትዳር አጋሯ መሆኑ ከቅርብ ምንጮቻችንም ማግኘት ችለናል። ቀነኔ ለምርመራ ያኔት ሆስፒታል እያቀናሽ ሲሆን ከያኔት ሆስፒታል ድምፃዊ አንዱአለም ጎሳ በቁጥጥር ስር መዋሉም ተሰምቷል። በሞዴል ቀነኔ ዙሪያም የሙያ አጋሮቿና በቅርበት የሚያውቋት ስለ አሟሟቷ እጅግ ልብ በሚነካ መንገድ ሀዘናቸውንም እየገለጹ ይገኛሉ። ከዚህ ጋር ተያይዞ ወደ ያዘንላችሁ መረጃችን ስናልፍ፣ እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱን አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የሀዘን መርዶ ብቻ አይደለም። ልቤ ተሰብሯል። የምለውም የመሆኑን ነው የጠፋኝ። ሞትሻል ብዬ መቀበል ከብዶኛል። ድምጾችሽ ጆሮዬ ላይ ያቃጭላሉ። አልሞትሽም እንዳለል የማምናቸው ሰዎችም ሞትሽን እየነገሩኝ ነው። ነብስሽን በሰላም እያሳርፈው ሲል የቀነኒ የቅርቡ ወዳጁ የሆነም እንዲህ ባለ መልኩ ሀዘኑን አጋርቷል። ወንድሜ አንዱዓለም ከምን ጊዜም በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባትም ያውቃለሁ እሱ አይነት ሰው ከአጠገብ ማጣት ከባድ ነው። ይህ ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥ፣ ለወዳጅ ዘመዶቿም መጽናናትን እመኛለሁ ሲል የድምፃዊ አንዳለም ጎሳ ማናጀር ኤሊሳ እንድሪስም እንዲህ ባለመልኩ አጋርቷል። የቀነኒ የቅርብ ወዳጅ የሆነውም ቀን እስከ ማታ የልደት ፎቶ ሳነሳት ነበር፣ ጠዋት መርዶ አርዱኝ ሲልም ወንዶ ወሰን በጋሻው የተሰማውን ጥልቅ ሀዘኑን አጋርቷል። በፎቶግራፍ ስራዎች የከበራዎች ወዳጆቼ መካከል የቀኝ እጄ የምላት እህቴ ቀነኒ አዱኛ መኩሬ ጓደኛ የክፉ ቀኔ ወዳጄም ነበረች ሲል ትናንት መጋቢት አንድ 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህ የልደት ፎቶዎችን ሳንሳት ነበር ማታ አንድ ሰዓት በሰላም ተለያይተን ዛሬ መጋቢት ሁለት ሁለት ሺ አስራ ሰባት ጠዋት ማረፏን አረዱኝ ሲልም የሰማውን ነገር እጅግ ከባድ ለማመንም አስቸጋሪ እንደሆንበት ትላንት የልደቷን ፎቶ ሲያነሳት የቆየው ወንድ ሰን እጅግ በማዘን ሀዘኑን አጋርቷል። ወደ ሌላኛው መረጃችን ስናልፍ ደግሞ ከቀነኒ ህልፈተ ህይወት ጋር ተያይዞ እኛም የተሰማንን ሀዘን እየገለጸን ለወዳጅ ዘመዶቿ መጽናናትን እንመኛለን። ታዲያ በቀነኒ የአሟሟት ጉዳይና በድምፃዊው አንዱ አለም ጎሳ ዙሪያ የወጡ መረጃዎች ካሉ እኛም እየተከታተልን የምናደርሳችሁናል። ወደ ሌላኛው መረጃዎችን ስናልፍ የዋት ጄኔራል ፈሳ ማን የዋት ጀነራል ፍሳ መንዱስ ከኃላፊነት ተባረረ። ፕሬዚዳንት ጌታቸው ረዳ በትግራይ ጊዜያዊ አስተዳደር የሰላም ጸጥታ ኃላፊ የነበሩ የዋት ጀነራል ፍሳ መንዱስ ዛሬ መጋቢት ሁለት ሁለት ሺ አስራ ሰባት ዓመተ ምሕረት ከኃላፊነቱ አስነሰው ተውታል ነው የተባሉ በትግራይ ክልል የአዴ ጉደም ከንቲባ፣ ምክትል ከንቲባ የያዝ ስድስት የጊዜያዊ አስተዳደር ታፍነው ተወስደዋል ሲሉም አራቱ ወጣቶች በከባዱ ስለመመታታቸውም የተነገረ ነው የተፈራው። በመጨረሻም ወጣ ለትግራይ እናቶች ጸልዩ። ከመቀሌ አርባ ኪሎ ሜትር ርቀት ላይ የምትገኘው አዴ ጉደም ከተማ ላይም የነ ደብረ ጽዮን ታጣቂዎች ማምሻውን በመኪና ተጭነው ነው መጥተው በተሰበሰበ ህዝብ ላይም ተኩስ ከፍተዋል። የትግራይ ህዝባችን ስቃይ ይብቃ፣ ለትግራይ እናት እባካችሁ ፍትህ ስጡ፣ ትግራይ ያሳለፈችው መከራ በቃት እንበልም ሲሉ የነ ደብረ ጽዮን ቡድን ዛሬ በአደባባይ አብርሶታል ሲሉም ከመቀሌ በ40 ኪሎ ሜትር ርቀት በምትገኘው አዲ ጉደብ ከተማ የነ ደብረ ጽዮን ቡድን ከዋት ጀኔራሎች ጋርም በመሆን መፈንቅለ መንግስት አካሄዷልም ብለዋል። ውድ የቻናላችን ቤተሰቦች ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለ ተከታተላችሁን እያመሰገንን ተሰናበትን። ቸርቆዩል።